ቦንጋ ዩኒቨርሲቲ ከተቋቋመ ጊዜ አንስቶ በመማር ማስተማር በምርምር ስራዎችና ማህበረሰብ አቀፍ አገልግሎቶች ችግር ፈች የሆኑ ተግባራትን ሲከውን ቆይቷል። በክልሉ በ2017 ዓ ም የ12ኛ ክፍል መልቀቂያ ፈተና ወስደው የተሻለ ውጤት ላስመዘገቡ ተማሪዎች እውቅና ከመስጠት በተጨማሪ የማህበረሰብ ሬዲዮ ጣቢያ እንዲሁም ለአረጋውያን ያስገነባውን የመኖሪያና እንክብካቤ ማዕከል ስራ አስጀምሯል። በፕሮግራሙ ላይ የተገኙት በምክትል ርዕሰ መስተዳደር ማዕረግ የደቡብ ምዕራብ የኢትዮጵያ ህዝቦች ክልል ማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አልማው ዘውዴ ዩኒቨርሲቲው ለማህበረሰቡ በተግባር የተረጋገጠ ስራ በመስራት ላይ ይገኛል ብለዋል። በቦንጋ ዩኒቨርሲቲ ወደኋላ የሚመለስ ሳይሆን ወደፊት የሚሄድ ማህበረሰብ ውስጥ መሆኑንም ጭምር በተግባር ያረጋገጠ መልካም ተግባር እየፈጸመ ስለሆነ በዚሁ አጋጣሚ ቦንጋ ዩኒቨርሲቲና አጠቃላይ አመራሩንና ማኔጅመንቱን እንዲሁ ሰራተኞችና መምህራንም በዚሁ አጋጣሚ ለማመስገን እፈልጋለሁ። ዩኒቨርሲቲው በየጊዜው የሚከውናቸው አዳዲስ ተግባራት መንግስት ለያዘው የትምህርት ጥራት ትኩረት ትልቅ እገዛን እያደረገ ነው ሲሉም ገልጸዋል። በሀገራችን የትምህርት ስብራትን በመጠገን የትምህርት ጥራትን ማረጋገጥ ዘላቂ ትውልድ ግንባታን ማሳለጥ ያስፈልጋል ተብሎ የተጀመረው የትምህርት ሪፎርም በተጨባጭ ውጤት እያመጣ ስለመሆኑ ማሳያ ነው። የቦንጋ ዩኒቨርሲቲ ተጠባባቂ ፕሬዝደንት ዶክተር ደገላ ኤርገኖም ማህበረሰቡን በሥነ ምግባር ማገልገል የሚችሉ ብቁና ተወዳዳሪ ተማሪዎችን ባለፉት ጊዜያት እያፈራ መቆየቱን አስታውሰዋል። ጥራት፣ አግባብነትና ፍትሃዊነት ያለው ትምህርትና ስልጠና በመስጠት በእውቀት በክህሎት፣ በአመለካከት፣ በስነ ምግባር ብቁ የሆኑ ስራ ፈጣሪ እንዲሁም ሀገር ወዳድና ኃላፊነት የሚሰማቸው ምሩቃንን ማፍራት፣ ችግር ፈቺ ጥናትና ምርምሮችን ማካሄድ እና ፍላጎትን መሰረት ያደረገ የማህበረሰብ አገልግሎት መስጠት የከፍተኛ ትምህርት ተቋማት ተልዕኮ ነው። ቦንጋ ዩኒቨርሲቲ በዋነኛነት ለከፍተኛ ትምህርት ተቋማት ተለይተው በተሰጡት ሶስቱ ተልዕኮዎች ላይ ትኩረት በማድረግ ሰፊ ስራዎችን በማከናወን ላይ ይገኛል። ከዚህ በተጨማሪ ችግር ፈቺ ጥናቶችና የማህበረሰብ አገልግሎቶች ላይ በማተኮር በተሰሩ ስራዎች ለውጦች መመዝገባቸውን አንስተዋል። ዩኒቨርሲቲው በ12ኛ ክፍል መልቀቂያ ፈተና የተሻለ ውጤት ላስመዘገቡ ተማሪዎች የእውቅናና ማበረታቻ ሽልማት ሲሰጥ እንደቆየ ገልጸው ዛሬም በክልሉ የተሻለ ውጤት ያስመዘገቡ ተማሪዎች እውቅና እንደተሰጣቸው ተናግረዋል። በክልሉ ካሉ ከሁሉም ዞኖች ከፍተኛ የዩኒቨርሲቲ መግቢያ ውጤት ያመጡ ተማሪዎች ወላጆቻቸውንና ያስተማሯቸውን ትምህርት ቤቶች ርዕሰ መምህራን ወደ ዩኒቨርሲቲው ግቢ በመጥራት የውጤቱ ባለቤት ለሆኑ ተማሪዎች የእውቅናና ማበረታቻ ሽልማት በመስጠት በዩኒቨርሲቲው ቆይታቸው ተገቢውን እውቀትና ክህሎት ቀስመው ሀገራቸውን በከፍተኛ ብቃት እንዲያገለግሉ የመምከር ወላጆቻቸውንና መምህራኖቻቸውንም የማመስገን ስራ በየዓመቱ ይሰራል። ዛሬ ከምናከናውናቸው ኩነቶች መካከል አንዱ በ2017 ዓመተ ምህረት የ12ኛ ክፍል መልቀቂያ ዩኒቨርሲቲ መግቢያ ፈተና ወስደው በክልላችን ካሉ ስድስቱ ዞኖች ከአንደኛ እስከ ሶስተኛ ከፍተኛ ውጤት ያመጡ ተማሪዎችን እውቅናና ሽልማት የምንሰጥበት ከዚህ በተጨማሪ የዩኒቨርሲቲው ማህበረሰብ ሬዲዮ ጣቢያ እንዲሁም ዩኒቨርሲቲው ለአረጋውያን ያስገነባውን የመኖሪያና እንክብካቤ ማዕከል ስራ መጀመራቸውን ዶክተር ደገላ ገልጸዋል። የቦንጋ ዩኒቨርሲቲ ምክትል የቦርድ ሰብሳቢ ፕሮፌሰር ክፍሌ ወልደ ሚካኤል አረጋውያን በወጣትነት ዕድሜያቸው በተለያዩ የስራ መስኮች ባላቸው እውቀትና ልምድ ሀገራቸውን በማገልገል አሁን ላለነው ትውልድ አስተላልፈዋል ብለዋል። የአረጋውያን እንክብካቤ ሀገራችን ከምታካሄዳቸው የማኅበራዊ ጥበቃዎች አንዱ መሆኑን በመግለጽ ቦንጋ ዩኒቨርሲቲ ለሌሎች መንግስታዊና መንግስታዊ ላልሆኑ ተቋማት አርአያነት ያለው ተግባር መከወኑን ገልጸዋል። የዩኒቨርስቲው ሠራተኞችና የአስተዳደር አካላት ከራሳቸው ደሞዝ ወርሃዊ ተቆራጭ እያደረጉ ተግባሩን ለዚህ ያበቁት በመሆኑ ሊመሰገኑ ይገባል ብለዋል። ሀገር የትውልድ ቅብብሎሽ የሚፈራረቅባት ቦታ ስትሆን ለሁል ጊዜም ለሰው ልጆች ሁሉ አይቀሬ የህይወት ውህደት የሚከናወንበት ነው። የአረጋውያን እንክብካቤ አገራችን የምታካሂደውን ማህበራዊ ጥበቃ ፕሮግራም አካል በመሆኑ ለሌሎች መንግስታዊና መንግስታዊ ላልሆኑ ተቋማት አርአያነት ያለ ስራ ዩኒቨርሲቲው በመስራቱ የቦንጋ ዩኒቨርሲቲ አስተዳደር ቦርድ ከፍተኛ ምስጋና ያቀርባል። ሁሉም የህብረተሰብ ክፍል ማዕከሉን በእኔነት ስሜት ሊጠብቀውና ሊንከባከበው ይገባል ሲሉ ፕሮፌሰር ክፍሌ አጽኑት ሰጥተዋል።